ትጨማለቃላችሁ። እኔ ምፎይ ነኝ፣ እኔ ምፎይ ነኝ፣ እኔ ምፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አርጎ ያጥፋችሁ። የሰው ሃይማኖት አትንኪ። ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት። በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነግታችሁ እኔ መፎይ ነኝ፣ እፊ በልብሽ። አባት አምላክ ተከባ ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው፣ ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥን ሙስሊም ካለ በሳቅ እንዳልሞት የለም አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተህ የሚያዳምጥ ሙስሊም ካገኘ በሳቅረሞ ሞተውኒ። ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃዱ ሚዲያ ላይ እንደዚህ እንደዚህ አይነት የሚባል ነገር የለም። ተከባብረን የኖረ ነው። ተከባብረን ቁራናቸው ጋር ምን ልትሰራ ትሄዳለህ? ሲጀመር የራስን ሃይማኖት አጥና፣ ራስን አስተምር። መችኛ ተማረ መጀመሪያ አንድ ኦርቶዶክስ ጠርተ ብጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለኝ ወፍ አላቅ። ወፍ ሃይማኖቴን ወዳለው የስ የሚነካብኝ አልወድም። የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅ እኔ ራሱ ዘምር ያቃለው ተሰልፍ ያቃለው በሃይማኖት ያልደራደርም። ወፍ ጥቅስ ማቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ፣ ሌሎችን ለመርታት እንድናስረዳ። ሃይማኖት እንትን ጊዜ ሰጥተው ህሮ ባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ይሄ ነው። ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና፣ ኦ ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልህ አለ። እሱ ሲመጣ ኖ፣ የእኛ ሃይማኖት እኮ ይሄ ነው፣ የአንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለህ ለማስረዳት እሱን እውቀት መታ አስጨብጠን አስጨብጡ። ያንን የሰው ሃይማኖት ጌርክ እየነካ ከዛ ሊገሉኝ ነው እና ነብዩ መሀመድን ከነካህባቸው ታሾፋለህ እንዴ? ማነው ይህ? ይሄ ቦርጫም፣ እዮዳምም፣ ዮኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው